በዚህ ዘመን ላይ ብዙ የሰው ልጅ የሚያደክሙ በጣም በብዙ ዘመንን የሚወስዱ ቀናቶችን የሚወስዱ እድሜን የሚበሉ በጣም ብዙ ነገሮች አሉ። ይህንን ሀሳብ በምናገርበት ጊዜ ዛሬ ላይ የምንኖርበትን የህይወት መንገድ የህይወት አካሄድ በደንብ አድርገን እንድናስተውል እንፈልጋለን። በጣም ከሚያባክኑን ነገሮች የበለጠ ልናስበው የሚገባ ትልቅ የሆነ ውድ የሆነ ነገር እንዳለ በእግዚአብሔር ቃል በያላችሁበት ቦታ ሆናችሁ ላሳስባችሁ እወዳለሁ። አዲስ ኪዳን ላይ እግዚአብሔር ይሄ ሰው ይሄ የገባበት የኃጢአት ቀንበር የገባበት በምድር ላይ የመባከን ቀንበር እንዲሁም ደግሞ ከእግዚአብሔር ጋር የተለያየበትን መንገድ ሊያስታርቅ እግዚአብሔር የሰውን ልጅ በምሕረት ሊጎበኝ ሲወድ ልጁን ክርስቶስ ኢየሱስን ወደ ምድር እንደላከው እናውቃል። ስለዚህ ዛሬ ይህንን የእግዚአብሔርን ሀሳብ በምንከታተልበት ጊዜ በማንኛውም ሁኔታ ውስጥ ያላችሁ ብትኖሩ፣ የህይወት ድካም ውስጥ ያላችሁ ብትኖሩ፣ የህይወት ትርጉም ያጣችሁ ብትኖሩ፣ ተስፋ መቁረጥ ውስጥ ያላችሁ ብትኖሩ፣ ዛሬ የምስራች እነግራችኋለሁ።